በኋላ ይደረሰኝ መረጃ ነበረ። ይህን ነገር አንተሳቶ ሄርሜላ እንደገዛችሁ ሰምቻለሁ። ዘሮ ቀለጠሩ ታየ እቺ ነፍራቅ አሁን አራት መቶ ሺ ብር ከየት አባቱ አምጥታ ትገዛልሻለች? እኔ ውድ ረ የሰው ወሬ አዲስ ሚ ታይታይበት በፈጠረሽ አምላክ በህግ አምላክ ይሁንብሽ፣ ወደ ራስሽ ተመለሽ። እና እቺ ነፍራቃ በሰው ባላ የምትንጠለጠል ለገንዘብ ብላ ክብሯን የሸጠች ሴት ከየት አባቷ አምጥታ ነው የአራት መቶ ሺህ ብር ወርቅ ገዝታ እንጂ ሰርፕራይዝ እንድትደረግ የምታደርገው ከየት መጠች? ባለፈው ራሱ የአብርሃም የአምስት መቶ ሺህ ብር ወርቅ ገዛች ሲሉ እኮ ጅል ቅል ራስ ደደብ መሀየም አደርገው ነው የተጫወቱብን። የትኛው ሰው ነው እጅ ቅራቅም በ አምስት መቶ ሺህ ብር አምጥታ ወርቅ የሰዓት የወርቅ ሰዓት ትገዛለች? ሰላም አለይኩም ወረመቱላ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ለማንኛውም ላይክ፣ ሸር፣ ሰብስክራብ እያደረጋችሁ እስከመጨረሻ ተከታተልኝ። ሩታዬ እንግዲህ ትናንትና የገዛህልኝ ወርቅ ከሰጠኸኝ በኋላ አንድ መረጃ የደረሰኝ መረጃ አለ እሱም ሄርሜን ላይ ይሄ ወርቅ እንደገዛችሁ ወይ ብላ እንግዲህ ሩታዬ አንድ ሁለት እያሉ ነበረ ሁለቱ ማለት ነው እና የሁለቱ ስራ ታውቃላችሁ ውድ ቤተሰቦች ዛሬ ጤነኛ ናቸው ነገ ታማሚ ናቸው ታውቃላችሁ አደለ ሩታ የእሷ ጌታ አባቷ አምጥታ ትገዛት። ግን እኮ የሰው ወሬ አዲስ ሙተው ተይ። የሰው ወሬ ሰምተሽ ሰምተሽ ለምድ ነው መመጭ የምትናገሪ ይሉሻል። ብዙ ልጆች ማለት የማይረዱ ሰዎች። እኔ አልልሽም፣ የሰው ወሬ ሰምተሽ አልልሽም፤ ምክንያቱም አትሰሚምም። አቲም ለቪዲዮ ለአይዲያ ነው የምታመጡት። ከዛ በኋላ ግልጽ እራሱ አታደርጉም። ፈጣሪ ወይ ትዕግስቱን ስጠኝ። እኔ ፕራንክ ነው ያደረግኩት ብለሽ ሩታዬ አጋልጭ፣ በቃ አለቀም። ወይም ደግሞ ያለሽ ሰው ካለ እከሌ ብሎኛል። ምን ተነጋግራችሁ ነው የምትሰሩት? ችግሩ ይሄ ነው እና እቺ ንፍርቅ ለገንዘብ ብላ ክብሯን የሸጠች ሴትዮ፣ ለዩቱ ብላ ክብሯን የሸጠች ሴትዮ የአራት መቶ ሺ ብር ሩታ፣ የአራት መቶ ሀያ ሺ ብር ወርቅ ላንቺ ልገዛ። ለራሷስ መቼ ደህና ልብስ ለብሳ? ለራሷስ መቼ ጤነኛ ልብስ ለብሳ? እና አርፋችሁ ተቀመጡ፣ በቃ ይበቃችኋል። እስካሁን ድረስ አንዛዛችሁን። ወይስ ይሄ አራት መቶ ሺ ብር አብርሃም ያወጣውን ብር ለመተካት ነው እንደዚህ የምታንዛዙን። በቃ ነኛ ሰልጅ ትሆናል። ደው የምር ሰልጅ ትሆናል እና ስነስርዓት ህን ያዙ እያለች ነበረ። በቃ ኮስተር እያለች ነበረ። ሩታ ማለች ነው። እና እሷኔ ገዝታ ወርቅ ገዝታ ለአብርሃም ሚስት ትሰጣታለች ለሩታ። ለዛውም ለጣውንት በሉ፣ እንደ ጣውንት አስቡት። ምክንያቱም እቺ እንደ ጣውንት ለመሆን አይነት አደን እ እያለን እየተነፋረቀች ንፍርቅ። እኔ ስለሷ ስናገር እኮ በጣም ነው የምናደደው፣ ውድ ቤተሰቦች፣ ያን አደለ። ስለሷ ምንም ይሁን መጥፎ ሆን ጥሩም ስናገር ማለ ደሜ ነው የሚፈለው፣ ይንተከተካል። ምን አክትዋና ስራዋ ሁሉ ነገሯ የብልግና ባለጌ ስራ ስለሆነ የባለጌ ስራ ስለምትሰራው ማለት ወራዳ ቅሌታ ሩታዬ እሷ እንኳን ወርቅ ልገዛ ይቅርና ልብሷን የምትለብሰው ልጣጭ ልብስ ነው። እየለበሰች እየመጣች ሰው እየፈተነች ያለችውና ደግሞ አትቀይርም። ሁሌ ታይት ነው የምትለብሰው፣ ሁሌ ማለት ነው። አንድ ደህና ልብስ ለብሳ፣ ብራንድ የሆነ ልብስ ለብሳ፣ ሙሉ ቀሚስ ለብሳ አይተን አናውቅም። ጎራዳ ልብስ ነው የምትለብሰው። ከታች አታሳዩንም፣ እንዴናተ ለብሳ የምትዞረው እየታየ ነው፣ እናውቀዋለን። ወይም ደግሞ ልጥፍ ልጥፍ ጥፍ ያለ ከሽኤን ነው የሚጠለበው። ከኦንላይን መሰለኝ ከዚህ ወደ ሽኤን ማዘዝ ይቻላል መሰለኝ ከኢትዮጵያ እንደዛ አይነት ነገር ነው የምትለብሰው። እንኳን የአራት መቶ ሀያ ሺ ብር ወርቅ ሊገዛ እኔ እሷ ገዝታ ካሰጠች እውነት አትሰጥም። ውድ ቤተሰቡ ከዳበት አምጥቶታል። እኔ አትሰጥም። እና ሩታ ፕራንክ እያደረገችው ነው እመኑ ወይ ሩታ ፕራንክ እያደረገች ነው ወይም ደግሞ ተነጋግረው ይሄን ቪዲዮ ወደዚህ አይዲያ ገር ልበጣን እንስራ ብለው ይሆናል። በቃ ድራማዋ ላይ ሊቀላቀሉ ነው ማለት ነው። እና ሩታ ምናለች? እኔ አንድ ነገር ስል አንዱ ነገር ይመጣብኛል። አሁን ደስተኛ ሆኛለሁ ተስተካክሎልኛል ስል ገና ሌላ ታሪክ ይፈጠራል አለች። ያው ማለት በመኪና ሰርፕራይዝ ተደርጋለች። በወርቅ ስር እናንተ ደግሞ ተመልካች ራሱ ኧረ ለተመልካች ሙራ አትስበሩ። በሮ እውነት ለተመልካች ክብር ይኖራቸው እውነት ነው ምላቸው ያስጠላል። እናንተ ሁሌም ድራ ማለት ከትላንት ወዳ ተመልካች ተደስተዋል። አብርሃም ለሩታ በሚያደርገው ነገር ሩታ ትላንትና እንደዛ ከትላንት ወዳም እንደዛ ይህንን አክል ተመልካች ተደስቶ ሳያበቃ በቃ ዛሬ ሌላ ታሪክ ይፈጠራል ማለት ነው። እና ፕራንክ ነው ብለሽ ነይ ሩታ እውነት ፕራንክ ነው ያደረኩት ብለሽ ነይ። ምክንያቱም እሷ አትገዛም እቺ ሴትዮ አገዛም እናንተ፣ አሁን በቃ ይሄንን ለማካካዝ አናት አናታችን ጆሮ ጆሮ ግንዳችን ጥሎናላቸው። የሰው ወሬ አትስሚ ሩታ አልልም እኔ ምክንያቱም ስለማልሰማ ነው። ውድ ቤተሰቦቼ እና ብዙ ልጆች ደግሞ የሰው ወሬ አትስሚ ምናምን ልትሉ ይችላላቸው። አትሰማም ሩታ የሰው ወሬ። ብትሰማ ድሮ ነበረ ትዳሩ ነው የምታፈርሰው። ድሮ ገና ሳይጋቡ እንኳን ለመውለድ ይቅርና ገና ልክ እንደተጨመሩ የዛኔ ነበረ ትዳሩ የሚበተ ነው ማለት ነው። ሩታ የሰው ወሬ ብትሰማ። ብዙዎቻችሁ ግን የሰው ወሬ የምትሰማ ሰው የሚላትን ሰው የሚያስይዛትን ነገር ሁሉ የምትሰማ የምትተገብር የምታደርግ ነው የሚመስላችሁ። የምሬን ነው የምላችሁ፣ እምልና እነግራችኋለሁ፣ አትሰማም የሰው ወሬ በጣም ምር። ስንት ነገር ተብላለች ከዚህ በፊት ስንት ነገር ውድ ቤተሰቦቼ፣ እኛ በውስጥ መስበር ስንት ነገር እየደረሰን ነበረ። ያልተባለችው ጉድ የለም እንኳ ያልተባለችው ጉድ ማለት ግን፣ ጠንካራና ጎበዝ ጀግና ሴት ስለሆነች ነው። ትዳር በላይ አቋም ያላት እና ምን ለማለት ፈልጌ ነው፣ የሰው ወሬ አትሰማም ነው ምላችሁ እሷ። እና ይሄ ደግሞ ለምን አመጡታ ሰው ወሬ ካልሰማች ካላችሁ ደግሞ ተነጋግረው ነው የሚሰሩ። ድራማ ነው የሚሰሩብን አሁንም እኛ ነው ፕራንክ እያደረጉ ያሉት። ነውር አይደለም እናንተ ነውር አይደለም። ቢያንስ እኮ ትንሽ ቆይታችሁ በሆነ ነገር መጣላት ትችሉ ነበረ። እውነቴ ነው ወይ አብርሃም፣ ልጄ ልወስደው ነው በቃ ለአንድ ቀን ለሁለት ቀን ልወስደው ነው ብላ አትጣላም እንደ አትጣሉ ማለት፣ ለቪዲዮ ነው የምላችሁ፣ ለቪዲዮ አትጣሉም እንደ በዚህ ከምትጣሉ ማለት በዚህ ከምትሉ ተመልካችን ከምትሸውዱ ማለት ነው እና ለምን ደስታችሁ ሁሉ ሰው የሚፈልገው ሰው ነው የሚፈልግ ነገር ነው። ሲቀጥል ደግሞ የዛች ንፍርቅ ደጋፊዎች እራሱ ተቃጠሉ ብለን ሳናበቃል ሌላ ታሪክ ፈጣሪ ውድ ግስት ውስጥ እሷ ደግሞ ማለት ነው። ውድ ቤተሰቦች፣ እንኳን ለሩታ እንደዚያ አይነት ወርቅ ልገዛ ይቅርና የራሷ ምታይቱ ወይም ደግሞ አለባበስ ራሷ ያልቀየረች ሴት ናት። አንቺስ ማነች ልትሉ እንችላላችሁ። እኔ እንደሷ ዝርክርክ አይደለውም። እንደሱ ጥብቅ እንደዚህ የተጣበቀ ፕላስቲክ የሆነ ነገር አልጠቀምም። በርካሽም ቢሆን እራሴን ፈታ የሚያደርግ እንጂ እራሴን ከራሴ ጋር የሚጣበቅ ሳይሆን የሚፋታ እንጂ ከራሴ ጋር የሚጣበቅ ፕላስቲክ አልገዛም። እሷ ግን እዛው ላይ ናት። ንፍርቅ እንድ በሰው ባል ላይ ተንጠልጥላ ታመም ለማስመለስ ለማርገዝ ሮጠች። ንፍርቅ ሴት ናት ማለት ነው። ባለጌ ሴትን ስጀምር ይሄ እኮ ብልግና ነው ስጀምር፣ እየሰራችሁ ያለችው እና ለማንኛውም እናንተ ተጋባችሁ ድራማ ሰራችሁብን። ሰርግ ሰራችሁ ከሰራችሁ በኋላ ከሰርግ በኋላ ድራማ ያንገሸግሻል እኮ እናንተ፣ እውነት ያንገሸግሻል። እን እንዲህ ሳስበው አያስጣላቸው ብላለሁ። ግን ገንዘቡ ይጣፍጣል መሰለኝ። ቢጣፍጥም ግን ማለት ነው የምር ለተመልካች ምሁራን ስትሉ ለተመልካች ቅስም ላለመስበር ስትሉ ድራማ አትስሩ ማለት አሁን ይሄ ሰሞን እኛ እያጨበጨምን ነው ነው ያለለው። ለምን ሰርፕራይዝ ያደርጋት? የዛች ባለጌ ሴት ደጋፊዎች እንደሚናደዱ እኔም መቶ ፐርሰንት እርግጠኛ ነኝ። ይናደዳሉ፣ ይቃጠላሉ። በቃ ሄርሜላን ተዋት። እንዲህ ያገባት አይደለም ከሚስቱ ታረቀ በቃ ነው የምት እናዳ ጠፋችሁ ከሆን ቤት ራሱ ሰሞኑ ሰድባችኝ ነበረ። እኔ ከጠፋሁበት በሰባት ቀሬ በሳምንቴ ቪዲዮ ብሰራ መቶ ሰደቡኝ። ምንድነው ያሉን? ባለጌ ነው አጂ ባለጌ። ሄርሜላ ጀግና ሴት ናት ምናምን ብለው የቆመቱ አሉ። ከዛ በኋላ በማታው ቪዲዮ ሰራሁኝ። እዛ ላይ ሞለጭ ኳቸው፣ ጠፉ፣ ጠፉ። አይናችሁ ይጥፋ። አዎ አይናችሁ ይጥፋ። ዛሬም ይሁን ነገር እሷን አያገባም፣ እሷን አይመኛትም። ለትዳሩ ራሱ አይመኛትም። ለዶላር ግን በደምብ አድርጎ ድበደ ይጫወድበ ይጫወትበት ጀግና፣ ሂድባት እና ይሄ ነው የምለው፣ ውድ ቤተሰቦቼ። ለማንኛውም እንግዲህ ትናንትና እና ከትናንት ወደ ደስ ብሎን ሳና በቃ ዛሬ ሌላ ታሪክ ተፈጠረ። ሄርሜላ ነው ተገዛችው። ሄርሜላ እንኳን የአራት መቶ ሺህ ብር ወርቅ ልትገዛ ይቅርና፣ ሩታዬ ልንገርሽ እና የአምስት ብር ራሱ አርቲፊሻል ጉድቻ ጉድቻ ጉድቻ ራሱ አገዛ አትገዛም። እውነት አትገዛም፣ እሷ ማለት ነው። ብትገዛ ኖሮ ራሷን ትለብስ ነበረ። ጅምር ላይ ማለት ነው መጀመሪያ ራሳችን ነው ማየት ያለብን። ከዛ ከራሳችን ካለፈ ነው ከጎረቤት ከቤተሰብ ካለፍን ነው ሌላኛው ሰው ለመርዳት ወይም ደግሞ ሰርፕራይዝ ለማድረግ የምንሄደው። እነሷ ግን አለባበስ ራሱ የለም፣ የወረደና የረከሰ አለባበስ ነው ለብሳ የምትመጣው። ገንዘብ ናክል ገንዘብ ካላት የኔ ውድ ሚዲያ ላይ ትነፋረቀብን አለች። ሚዲያ ላይ ሰው ባላይ ተንጠልጥላ እየየ ትልብን ነበረ። አረ በህግ አምላክ ይሁንበሽ። ባለፈው ራሱ የአብርሃም ሰዓት ገዛች የተባለው ውሸት ነው። የተገዛው ምንድን ነው? እራሱ የራሱ ሰአት የራሱ ሰጠና፣ ወየ ወየ፣ ተጫውታችሁ ብናል። ይበቃችኋል፣ እውነት ይበቃችኋል። በቃችሁ፣ ይበቃችኋል። እውነት ወይ እስከ ዛሬ ድረስ ተጫውተውብናል። አይበቃችሁም? ይበቃቸውም እንዴ? አታፍሩም እንዴ እናንተ? አያሳፍራችሁም? ላያሳፍራችሁም፣ ወልዳችሁም፣ አርግዛችሁም ያው ናችሁ። በቃ ይበቃችኋል፣ እውነት ይበቃችኋል። እና ውድ ቤተሰቦች ፕራንክ ነው፣ እመኑ ፕራንክ ነው ብላ ተነግረዋለች። ለማንኛውም በያለችሁበት ሰላም ሆኑልኝ ቤተሰብ።